ጠቅላይ ሚኒስትር ዐቢይ አሕመድ ከሕዝብ ተወካዮች ምክር ቤት ተመራጮች ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ ሐሙስ መጋቢት 11 2017 በፓርላማ እንደሚገኙ ሲነገር አገሪቱ ካለችበት ዘርፈ ብዙ ችግሮች አንጻር ምላሻቸው ተጠባቂ ነበረ። በፖለቲካዊ ሰጣ ገባ፣ ኢኮኖሚያዊ ምስቅልቅልና ቀጠናዊ ውዥንብሮች የተወጠረው የኢትዮጵያ አሁናዊ የፖለቲካ አየር በቀጣይ ምን ይዞ ይመጣል? የሚሉት የጠቅላይ ሚኒስትር ዐቢይ አሕመድ መንግስትን አካሄድ ተጠባቂ አድርጎታል። ከኤርትራ ጋር እንዲሁም በትግራይ ዳግም ጦርነት ይቀሰቀሳል ከሚሉ ስጋቶች አንስቶ እስከ ቀጣይ የአገሪቱ እርምጃ ለማወቅ እንደሚያግዝና የጠቅላይ ሚኒስትሩንና የመንግስታቸውን አቋም ማወቅ በበርካቶች የሚጠበቅ ነው። በፓርላማ ውሏቸውም ጠቅላይ ሚኒስትሩ የመንግስታቸውን ቀጣይ አካሄድ የሚያመላክቱ ሐሳቦችን ሰጥተዋል። ውድ ቤተሰቦቻችን፣ ከፓርላማው የተነሱላቸው ጥያቄዎች ምን ላይ እያተኮሩ ነበሩ የሚለውን ከብዙዎች በጥቂቱ እንቃኛለን። አብራችሁን እስከ መጨረሻው እንድትከታተሉ እንጠይቃለን። ጠቅላይ ሚኒስትር ዐቢይ የአገሪቱ አጠቃላይ ሁኔታን አስመልክተው ማብራሪያ በሰጡበት በዚሁ የፓርላማ ውሎ በህብረተሰቡ ሲነሱ የቆዩ ጉዳዮችን በገደምዳሜ ምላሽ ሲሰጡበትም ተደምጠዋል። ከእነዚህ መካከል በቅርቡ በትግራይ ክልል የተፈጠረው አለመግባባት፣ የጊዜያዊ አስተዳደሩ የስልጣን ሁኔታ የሚጸናበትን አቅጣጫ ፍንጭ የሰጡበት ነበር ማለት ይቻላል። ዐቢይ ከተለያዩ የጊዜያዊ አስተዳደሩ አመራሮች ጋር ምክክር ማድረጋቸውንና ለአንድ ዓመት ስልጣን የሚቀጥልበት ሁኔታዎች መኖራቸውን አስረግጠው ተናግረዋል። ታዲያ ይህ ጉዳይ በትግራይ የሚኖረው የፖለቲካ አቅጣጫና በአንደኛው የህወሀት ክንፍ ባሉ አመራሮች የተወሰደውን እርምጃ የሚያመክንና የነደብረ ጽዮን ቡድን አሁንም ቢሆን በጠቅላይ ሚኒስትሩ ቅቡልነት የሌለው መሆኑን የተናገሩበት ውሎ ነበር። በአሁኑ ወቅት የትግራይ ክልል በፌዴሬሽኑ የተወከለ አለመሆኑ ላይ ጥያቄ የሚያነሱ እንዳሉ የሚታወቅ ነው። ሆኖም በክልሉ መጻ ይድልና ክልሉ ከፌዴራል መንግስቱ ጋር ስለሚኖረው ግንኙነት በትግራይ ፖለቲከኞች ዘንድ ጎላ ብሎ ሲነገር አይደመጥም። የክልሉ ፖለቲከኞች ስልጣንን ስለመነጣጠቅ እንጂ በጦርነት በኢኮኖሚና በሰብአዊ መብት ጥሰት የደቀቀውን የክልሉን ህዝብ ካለበት ድባቴ ስለማውጣት ሲናገሩ አይደመጥም። ቡድኑ እነዚህን የመሳሰሉ ጉዳዮችን ከማንሳት ይልቅ በመንደር ፖለቲካ ተጠምዶ መሰንበቱን አለፍ ሲልም የጊዜው አስተዳደሩን የስልጣን ሁኔታና የጊዜ ሰሌዳ ሲያሰላስል መሰንበቱን የተገለጸው ህወሓትን አስመልክቶ ጠቅላይ ሚኒስትሩ ከዚህ አስቀድሞ እንደገለጹት ቆሞ ቀር ፖለቲካ እያራመደ መሆኑን ማሳያ ተደርጎ እየቀረበ ይገኛል። ይሁንና ጠቅላይ ሚኒስትሩ በክልሉ እየተነሳ ያለውን መካሰስ ቸል ብለው ያለፉት አይመስልም። ጠቅላይ ሚኒስትሩ ወትሮውንም እንደሚያደርጉት የፓርላማ አባላቱን አቅልለው ከመመልከት ባሻገር በመጠኑም ቢሆን የተቆጡበት፣ በየመሃሉ ሞቅ ያሉ ትችቶችን የሰነዘሩበት ውሎ ነበረ። ሌላኛውና ሰሞነኛ ጉዳይ የህወሓት አመራሮች ከኤርትራ መንግስት ጋር እየሰሩ መሆናቸውን ከጊዜያዊ አስተዳደሩ ፕሬዚዳንት ጌታቸው ረዳ የተሰማው መረጃ ዙሪያ ፍንጭ ሳይሰጡበት አሁንም ሰላም የሚለውን የዘወትር አባባላቸውን ብቻ በመግለጽ ማለፋቸው ለትዝብት ሳይዳርጋቸው አልቀረም። ከኤርትራ መንግስት ጋር እየሰሩ ነው ስለተባሉት የህወሓት አመራሮች መረጃው ሳይኖራቸው ቀርቶ አለመሆኑን የሚታዘቡ እንዳሉ መረዳት አያዳግትም። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ አስመራ በህወሓትና በትግራይ ክልል ጊዜያዊ አስተዳደር መካከል እየተካሄደ ባለው ግጭት ውስጥ ምንም አይነት ሚና እንደሌላት የተናገሩ ሲሆን ጠቅላይ ሚኒስትር አብይ በዚህ ዙሪያ መናገር ለምን አልፈለጉም የሚለው ጥያቄ የተነሳበት የፓርላማ ውሏቸው ነበረ። ጠቅላይ ሚኒስትሩ የባህር በር የማግኘት ፍላጎትን በመጥቀስ ሆኖም መንግስታቸው የጦርነት ፍላጎት እንደሌለው ከመግለጽ ውጭ በሰሞነኛው የህወሓትና የኤርትራ ግንኙነት ላይ ሐሳብ አለመሰንዘራቸው መሰንዘራቸው ግርምት ይጭራል። የኤርትራ የውጭ ጉዳይ ሚኒስትር ዑስማን ሳልሕ ማብራሪያ በሰጡበት ወቅት ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲደረግባት ለዓለም አቀፍ ማኅበረሰቡ አቤቱ ታዘል ጥያቄ ሲያቀርቡ አብይ ዝምታ የመረጡበት ምክንያት ግልጽ አይደለም። ይሁንና በአገር ውስጥ ተፈናቃዮች ዙሪያ አቶ ጌታቸው ረዳ ከሰሞኑ ያነሷቸው ሐሳቦችና ጀነራል ታደሰ ወረደ ዳተኝነት አሳይተውባቸዋል ሲሉ የከሰሱበትን መንገድ ግን ጠቅላይ ሚኒስትሩና መንግሥታቸው የማይታገሷቸው ነገሮች እንዳሉ እወቁት በማለት በሀገር ውስጥ ፖለቲካ ጉዳዮች ላይ ብቻ አተኩረዋል። ለዚህም ጊዜያዊ መስተዳድር እንዲሆኑ የተሰየሙ አካላትን እስከ መቀየር የሚደርሱ ሁኔታዎች መኖራቸውን ገልጸው የሥልጣን ቆይታቸው እስከ አንድ ዓመት እንደሚዘልቅ ነው ያሰመሩበት። የቆይታ ጊዜው የተጠናቀቀውን ጊዜ አስተዳደር ለማስቀጠል አስፈላጊ የህግ ማሻሻያዎች እንደሚከናወኑ ማስታውቀዋል። በዚህ መልኩ የሚቀጥለው አስተዳደር እስከ ቀጣይ ምርጫ ድረስ እንደሚቀጥልም ተናግረዋል። ይህንን ለማድረግ ከጊዜው አስተዳደሩ ፕሬዚዳንት አቶ ጌታቸውና ምክትሎቻቸው ጄኔራል ታደሰ ወረደና ጄኔራል ጻድቃን ገብረተንሳይ ጋር ምክክር መደረጉን ገልጸዋል። ዐቢይ በክልሉ ከሚንቀሳቀሱ ከተለያዩ ፓርቲዎች ጋር ንግግር እየተደረገ መሆኑን ጠቅሰው፣ በዚህ መሰረት አስፈላጊው የህግ ማሻሻያ ተደርጎ የክልሉ ጊዜያዊ አስተዳደር ለሚቀጥለው አንድ ዓመት ይቀጥላል የሚል እምነት ነው ያለው በእኛ በኩል ብለዋል። ጊዜያዊ አስተዳደሩ ተጨማሪ ውጊያ እንዳይቀሰቀስ በማድረግ ረገድ ለሰራው ሥራ መመስገን አለበት ያሉት ጠቅላይ ሚኒስትሩ የሰጠናቸው የሁለት ዓመት ጊዜ አብቅቷል፣ ተጨማሪ የህግ ማሻሻያ የሚያስፈልገው ጉዳይ አለ የህግ ማሻሻያው ተገምግሞና መጠነኛ ማሻሻያ ተደርጎ በፕሪቶሪያው ስምምነት መሰረት ጊዜያዊ አስተዳደሩ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡ የስልጣን ባለቤት መሆኑን ማረጋገጥ እንደሚያስፈልግ ነው የገለጹት። ጠቅላይ ሚኒስትር ዐቢይ በዚህ ንግግራቸው በግለሰቦች ደረጃ ለውጥ ሊደረግ እንደሚችል ጠቁመው በጠንካራ ጎናቸው ተወድሰው በደካማ ጎናቸው ተወቅሰው የሚቀያየሩ ሰዎች እንደሚኖሩ ተናግረዋል። ሌላው ተጠባቂ ጉዳይ በትግራይ ክልል የተፈጠረውን ፖለቲካዊ ቀውስ ተከትሎ ብዙዎች በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ይችላል የሚል ስጋት ነው። ይህንንም በተመለከተ ጠቅላዩ ብዙዎች ዘንድ የሚነሳውን ፍርሃት አጣጥለዋል። የጊዜያዊ አስተዳደሩ አመራሮች እነማን ሊሻሩ እነማንስ ሊቀጥሉ ይችላሉ የሚለውን ወሳኝ ጥያቄ የፌዴራል መንግስቱ በቅርቡ ይፋ ያደርጋል ተብሎ ነው የሚጠበቀው። ይህ በእንዲህ እንዳለ የፖለቲካ ጎርፍ የስልጣን ሹምሽር እነ ጄኔራል ታደሰ ወረደን ሳያገኛቸው እንደማይቀር መላምቶች እየተሰጡ ይገኛሉ። አቶ ጌታቸው የክልሉን ሁኔታ በገለጹበት ንግግራቸው የፕሬዝዳንቱን ትዕዛዝ አልቀበልም ያሉ አካላት መኖራቸውን የጠቀሱበት ምክንያት ምክትላቸው ታደሰ ወረደ በጊዜያዊ አስተዳደሩና በፌዴራሉ መንግስት እንደማመፅ ተቆጥሮባቸዋል የሚለው አስተያየት ይደመጣል። ጀነራል ታደሰ ወረደ ተፈናቃዮች ወደ ስፍራቸው እንዳይመለሱ ዳተኝነት ከማሳየትም አልፎ የፕሪቶሪያው ስምምነት አካል የሆነውን አንቀጽ መጣሳቸው ሲገለጽ መቆየቱ አይዘነጋም። ለግማሽ ቀን በዘለቀው የፓርላማ ውሎ ለጠቅላይ ሚኒስትሩ ከተነሱላቸው ጥያቄዎች መካከል የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊት እንቅስቃሴን የተመለከተው ጉዳይ አንዱ ነበረ። የአማራ ብሔራዊ ንቅናቄ አብንን በመወከል ከባህር ዳር ከተማ ለፓርላማ የተመረጡት ዶክተር ደሳለኝ ጫኔ ላቀረቡት አስተያየትና ሙግት ጠቅላይ ሚኒስትር ዐቢይ የሰነዘሩት ትችትና ወቀሳ ነው። ዶክተር ደሳለኝ ጫኔ በምክር ቤት በሚያነሷቸው የሰሉ ጥያቄዎች የሚያደንቋቸውና አበጀህ የሚሏቸው እንዳለ ሁሉ ንግግራቸው በብልጽግና መንግስትና ደጋፊዎች ግን የሚወደድላቸው አይመስልም። እንዲያም ሆኖ በጨብጫቤ ፓርላማ ካድሬዎች መካከል አንድ ለናቱ ተሟጋች ፖለቲከኛ መሆናቸውን የሚመሰክሩላቸውና የሚያደንቋቸው በርካቶች ናቸው። ዶክተር ደሳለኝ ሁለቱ ተፋላሚ ኃይሎች ለሰላም ለሚደረጉ ሀገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካት የድርሻቸውን እንዲወጡ ያቀረቡት ሐሳብ ተቀባይነት እንዳለው ይታመንበታል። ዶክተር ደሳለኝ በተወካዮች ምክር ቤት መደበኛ ስብሰባ ላይ ለጠቅላይ ሚኒስትር ዐቢይ አሕመድ ጥያቄያቸውን ከማቅረባቸው አስቀድሞ የኢትዮጵያን ወቅታዊ የፖለቲካ ሁኔታ የተመለከተ ጠንከር ያለ ግምገማቸውን አስደምጠዋል። የባህር ዳሩ የፓርላማ ተወካይ በዚሁ ግምገማቸው ማጠቃለያ ላይ ካነሱት ጥያቄ መካከል ባለፉት ሰባት ዓመታትና ከዛም በፊት ባሉ አስርት ዓመታት በኢትዮጵያ ውስጥ በተለይም በአማራ፣ በኦሮሚያ፣ አፋር በትግራይ በደቡብ በቤንሻንጉል ጉሙዝ ጋምቤላና በሌሎችም አካባቢዎች ለተፈጸሙ ሰፊ የሰብአዊ መብት ጥሰቶች፣ በሰብአዊነት ላይ ለተፈጸሙ ወንጀሎች፣ የጦር ወንጀሎች እንዲሁም የዘር ማሳሳትና የዘር ማጥፋት ወንጀሎች መንግስት እውቅና የማይሰጠውና ኃላፊነት የማይወስደው እንዲሁም ገለልተኛ ዓለም አቀፍ ምርመራዎች እንዲካሄድ የሚደረጉ ጥሪዎችን የሚያጣጥለው ለምንድን ነው? የሚለው ይገኝበታል። የሽግግር ፍትህ ከመጀመሩ በፊት እነዚህ ወንጀሎች በገለልተኛ ዓለም አቀፍ ተቋማት ተመርምረው የተፈጸሙ ወንጀሎች እንዲለዩና በስማቸው እንዲጠሩ መደረግ ለምን አልተቻለም በማለት ደሳለኝ ጫኔ ላቀረቡት ጥያቄ ጠቅላይ ሚኒስትሩ በቂ ምላሽ ሳይሰጡባቸው አልፈዋል። ጥፋት ፈጻሚዎችን ለፍርድ ማቅረብና ተጎጂዎችን መካስ የመሳሰሉት የሽግግር ፍትህ ሂደቱ አካል እንዲሆኑ ሊደረግ የሚችልበት ሁኔታ ቢኖርም፣ እንደ አገራዊ የምክክር ኮሚሽን አይነት ሂደቶች የሀገራችንን ችግሮች እንዲፈቱ ከልብ የምንፈልግ ከሆነ በአማራና በኦሮሚያ ክልል እየተካሄዱ ያሉ ጦርነቶች መቋጨት አስፈላጊ ነው ያሉት ዶክተር ደሳለኝ የብልጽግና መንግስት ያሳያቸው ዳተኝነት ግን እንቆቅልሽ እንደሆነባቸው አስምረው፣ አውዳሚ የወንድማማች ጦርነት በአስቸኳይ እንዲቆም ሲሉ ጥሪያቸውን አስተላልፈዋል። የሆነ ሆኖ የሰሜኑ ጦርነት እንዲቆም ያደረገው ዋነኛው አካል የፌዴራል መንግስቱ ሲሆን አሁንም በተለያዩ የአገሪቱ አካባቢ ያሉ ጦርነቶችን የማስቆም ቀዳሚ ኃላፊነቱን አለመወጣቱን ራሱን እንዲገመግም ያስፈልጋል የሚሉ ድምፆች እየተሰሙ ናቸው። የሞራልና የታሪክ ተጠያቂነትም የሚወድቀው በፌዴራል መንግስት ላይ መሆኑንና መንግስታዊ ያልሆኑ ተፋላሚዎች ኃላፊነታቸው በሁለተኛ ደረጃ የሚታይ መሆኑን በፓርላማው ከተነሱት አባይት ጉዳዮች ውስጥ ይገኛሉ። ዘመናዊ የሀገራችንን ታሪክ ብናይ እንኳን ለመቶ ዓመታት የፖለቲካ ችግሮቻችንን በጠመንጃ ፈሙዝ ለመፍታት የሄድንበትና ዛሬም የቀጠልንበትን መንገድ ጨምሮ የዓለም ጭራ የሌሎች ሀገራት መሳቂያና መሳለቂያ ያደረገንን ችግር ከመሆኑ ባሻገር ከዚህ የግጭትና የጦርነት አዙሪት በአስቸኳይ ካልወጣን እንደ ሀገር ለመቀጠል የምንችልበት ምንም ማስተማመኛ እንደማይኖር እሙን ነው። በዚህ ረገድ መንግስት ዋነኛ ኃላፊነት ይኑርበት እንጂ የአማራ ፋኖ ኃይሎችም ሆኑ የኦሮሞ ነጻነት ሰራዊትም ጦርነቶችን ለማስቆምና የሚታገሉላቸው አላማዎች በሰላማዊ መንገድ እንዲመለሱ ማድረግ የሚቻልባቸውን ዕድሎች ሁሉ አሟጠው እንዲመለከቱ ለጠቅላዩ ጥሪ ቀርቦላቸዋል ለሰላም የሚደረጉ አገራዊ ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካትም የድርሻቸውን እንዲወጡ በወከለኝ የባህር ዳር ከተማ ህዝብ፣ በመላው ኢትዮጵያውያንና በራሴ ስም ጥሪ ማቅረብ እፈልጋለሁ ሲሉ ዶክተር ደሳለኝ ተደምጠዋል። በሶማሌላንድ ምክንያት ከሶማሊያ ጋር የተገባው ሰጥ አገባ ሲበርድ በሰሜን በኩል ሌላ ትኩሳት ተከስቷል። የአገር ውስጡ የፖለቲካ ውዝግብ ጦርነትና የኑሮ ጫና ህዝብን እጅግ እያስጨነቀ ባለበት በዚህ ወቅት ጠቅላዩ ግን ምንም ችግር የሌለባት ህዝቦቿ ከዳር እስከ ዳር ተስማምተው የጥይት ድምፅ ሳይሰማ በሰላምና በብልጽግና የምትኖር ሀገር የሚመሩ ይመስላሉ። ሰላም ለሀገራችን።